በ1966 ዓ.ም እንደ አውሮፓውያን አቆጣጠር በአንዲት ጠዋት ግሬግሪ ፔድሊ የተባለ ገበሬ በአውስትራሊያ ባለው እርሻው ላይ ሲሰራ አንድ ድምፅ ይሰማል። ድምፁ ምን እንደሆነ ለማጣራት ድምፁን በሰማበት አቅጣጫ ሲሄድ አንድ የዲስክ ቅርጽ ያለው የሚያበራ ኦብጀክት ከእርሻው 50 ሜትር ከፍ ብሎ ሲንሳፈፍ ተመለከተ። ከጥቂት ሰከንዶች በኋላም በከፍተኛ ፍጥነት በሮ ከአካባቢው ተሰወረ። የግሬግሪ እርሻም አንድ አካባቢ የክብ ቅርጽ ይዞ ተኝቶ አየሁ። ሰላሳ ጫማ ስፋት ያለውና እና በክሎክዋይዝ አቅጣጫ ብቻ የተነጠፈ ሰብል። በዚህም ምክንያት ሰዎች የዩኤፍኦ ኔስት ብለው ጠሩት። ይህም በአሁኑ ጊዜ ክሮፕ ሰርክል ወይም የሰብል ክብ ቀጥተኛ ትርጉሙ አይመችም ለአማርኛ። ነገር ግን ክሮፕ የሚለው ሰብል ወይም እርሻ ሲሆን እንደ ስንዴ ያሉ ሰብሎች ላይ የሚሰራ የጂኦሜትሪካል ሼፕ ቅርጾች ናቸው። ከ1966 ዓ.ም በኋላም በሺዎች የሚቆጠሩ በሁሉም አህጉራት እንዲሁም ከጥቂት ሀገራት በስተቀር ኦልሞስት በሁሉም ሀገራት ክሮፕ ሰርክል ታይቷል። ከሁሉም ግን በብዛት በዊልሻየር እንግሊዝ አካባቢ በብዛት ይታያል። ክሮፕ ሰርክል ቀለል ካሉ ዲዛይኖች እስከምትመለከቱት አይነት ውስብስብ ደረጃዎች አሏቸው። ክብ፣ ኮከብ፣ ፒክቶግራምስ፣ ታዲያ ክሮፕ ሰርክሎች ምንድን ናቸው? ሰላም ጤና ይስጥልኝ ተመልካቾች! እኔ አዘጋጅ አማኑኤል መኮንን ነኝ። አብራችሁን ቆዩ! ክሮፕ ሰርክልስ ክሮፕ ሰርክል የአሁን ጊዜ ክስተት አይደለም። በዘጠነኛው ክፍለ ዘመን አቦጋርድ የተባለ የፈረንሳይ ቄስ የፔጋን እምነት ተከታዮች ከክሮፕ ሰርክል የተገኙ የሰብል ፍሬዎችን በመውሰድ መውለድ የማይችሉ ሴቶችን የእምነት ስርዓት ወይም ሪቹዋል ፈጽሙበት እንደነበር ጽፏል። በ1686 እንደ አውሮፓውያን አቆጣጠር ሮበርት ፕሎት የተባለ የኦክስፎርድ ዩኒቨርሲቲ ፕሮፌሰር ስለ ክሮፕ ሰርክል ጽፏል። ከሁሉም የበለጠ በታሪክ በስፋት ተጽፎ የሚገኘው በ1678 አንድ ገበሬ በማታ እርሻው በሚገኝበት አቅጣጫ ትልቅ ብርሃን ተመለከተ። እሳት መስሎት በፍጥነት ወደ ቦታው ሲያመራ ክሮፕ ሰርክል በእርሻው ላይ ተመለከተ። ዲዛይኑም እጅግ በጣም የተለየ ስለነበር ይህ በሰው ልጅ ሊሰራ አይችልም በሰይጣን እጅ እንጂ በማለት ዘሞዊንግ ዴቭል ወይም አጫጁ ሰይጣን አለው። እኔ በግሌ ባላረጋግጥም በመጽሐፈ ሄኖክ ላይ የሰማይ ብርሃናት በምድር ላይ ምልክታቸውን አሳረፉ ሲል ሄኖክ ጽፏል የሚሉም ሰዎች አሉ። ነገር ግን አየን ወይም ሰማን ከሚሉ ሰዎች በቀር ተጨባጭ ማረጋገጫ አልነበረም። በ1996 እንደ አውሮፓውያን አቆጣጠር ግን ጆን የተባለ ሰው ኦሊቨር ካስል የተባለ አካባቢ ሲዘዋወር አንድ ግር የሚል ነገር አየ። አይቶ ቀረጸው። ታዲያ የክሮፕ ሰርክሎች ትርጉም ምንድን ነው? አንዳንዶች ቅርጾች ብቻ ናቸው ይላሉ። ሌሎች ደግሞ መልእክቶች እና መልእክቶች ከሆኑ ምን እየተናገሩ ነው? አሪሲቦ ሚሴጅ ወይም የአሪሲቦ መልእክት ማለት በ1974 ዓ.ም እንደ አውሮፓውያን አቆጣጠር ከምድር ሄርኪሌስ የከዋክብት ክምችት ወይም ኮንስተሌሽን ወደሚገኙበት ከዋክብቶች የተላከ መልእክት ነበር። አሪሲቦ የተባለበት ምክንያት መልእክቱን ለመላክ የተጠቀሙበት የሬዲዮ ቴሌስኮፕ ስሙ አሪሲቦ ስለነበር ነው። መልእክቱ 1679 ባይነሪ ዲጂቶች ነበሩት። እነዚህ ባይነሪ ዲጂቶች ወደ ምስል መለወጥ ይችላሉ። ስለዚህ ምድር ላይ የሚነገሩ ቋንቋዎችን ሳይሆን ሂሳብን መረዳት የሚችል ሁሉ እንዲገነዘበው ተደርጎ የተዘጋጀ ነበር። ከላይ ከአንድ እስከ አስር ቁጥሮችን ያሳያል። ቀጥሎ ሰው የተሰራባቸው የዲኤንኤ ኤሌመንቶች አቶሚክ ቁጥር ሃይድሮጅን፣ ካርበን፣ ናይትሮጅን፣ ኦክሲጅን እና ፎስፈረስ። ካርበን ከላይ ነው፣ ምክንያቱም አብላጫውን ስለሚወስድ። ከዛም ስለ ዲኤንኤ በስፋት ያስረዳል የደብል ሄሊክስን ጨምሮ። ከታች የሰው ልጅ ምስል፣ ቁመቱ እና የሰው ቁጥር በምድር ላይ በወቅቱ ከአራት ቢሊየን ትንሽ ከፍ ያለ ነበር። በስተመጨረሻም መልእክቱ ሁለት ነገሮችን ይጠቅሳል። አንደኛ ሶላር ሲስተማችን ከፀሐይ እስከ ፕሉቶ መልእክቱ ከየት እንደተላከ እንዲታወቅ፣ ሶስተኛዋ ፕላኔት ከሌሎቹ ከፍ ብላ ተቀምጣለች። ሁለተኛ መልእክቱ የተላከበት የአሪሲቦ ቴሌስኮፕ ታዲያ በቅርብ የሚገኘው መልእክት ሊቀበል የሚችለው ኮከብ 25,000 ላይት ይርስ ወይም የብርሃን ፍጥነት ዓመታት ርቆ የሚገኝ ነው። ስለዚህ መልእክቱ ደርሶ ሌላ መልእክት እስከምንቀበል 50 ሺህ ዓመታት መፍጀት ነበረበት። ነገር ግን በኦገስት 14 2001 ዓ ም እንደ አውሮፓውያን አቆጣጠር ጠዋት ላይ ቺል ቦልተን ሬዲዮ ቴሌስኮፕ አቅራቢያ አንድ ክሮፕ ሰርክል ታየ። በመሬት ላይ ሰዎች ምን እንደሆነ ሊያውቁ አልቻሉም። ነገር ግን ከላይ ሲታይ የሆነ ፍጥረት ፊት። ከሶስት ቀናት በኋላ ከአጠገቡ ይህ ታየ። ይህ የአሪሲቦ መልስ በመባል ይታወቃል። መልሱ ልክ እንደ መልእክቱ 23 በ73 ግሪድ የሆነ፣ ከቁጥር የሚጀምር ሕይወት የተሰራበት አብላጫው ኤሌመንት ሲሊከን የሆነና ዲኤንኤያቸው ሶስተኛ ከምድር ፍጥረታት ለየት ያለ ድብልቅ ያለው፣ እንዲሁም ቁመታቸውና ቅርጻቸውን የሚያሳይ ምስል ቁጥራቸውም 21 ቢሊየን እንደሆነ የሚገልጽ፣ ከታች ደግሞ ሶላር ሲስተማቸው ሁለት ፕላኔቶችንና ሌላ ለየት ያለ ነገር እንደሚገዙ የሚያሳይ፣ በስተመጨረሻም መልእክቱ የተላከበት መሳሪያ ይህ ነበር የአሪሲቦ መልስ። ከአንድ ዓመት በፊት ይህ ክሮፕ ሰርክል ታይቶ ነበር። አንዳንዶች መልእክቱ የተላከበት መሳሪያ ነው ብለው እንዲጠራጠሩ አድርጓቸዋል። ታዲያ ተጠራጣሪዎችና ሳይንቲስቶች ለምን እንድንረዳቸው በእንግሊዝኛ ወይም ሌላ ለመረዳት በሚቀል ቋንቋ አያወሩንም ይላሉ። ከአሪሲቦ መልስ አንድ ዓመት በኋላም ይህ ክሮፕ ሰርክል ታየ። ምስል እና የባይነሪ ቁጥሮች። መልእክቱም በእንግሊዘኛ ሲነበብ እንዲህ ነው። በ2004 እንደ አውሮፓውያን አቆጣጠር ሮበርት ሪጅ በሮዝዌል ኒው ሜክሲኮ አሜሪካ ውስጥ በአደን ላይ ሳለ ይህን ድንጋይ አገኘ። የሚገርመው ነገር በድንጋዩ ላይ የተቀረጸው ቅርጽ በማይክሮስኮፕ እንኳን ሲታይ ለስላሳ እና የተቀረጸው በእጅ ወይም በቀላል ማሽን እንዳልሆነ ያስታውቃል። ከዛ በላይ የሚገርመው ደግሞ ከስምንት ዓመታት በፊት ተመሳሳይ ቅርጽ ያለው ክሮፕ ሰርክል ታይቶ ነበር። ፐርፌክት ማች እና ይህ ሁሉ እውነት ነው ወይስ ሊብራራ የሚችል በሰው ልጆች የተሰራ? በ1991 ይህ ህትመት ወጣ። አለምን የሸወዱት ሁለቱ ሰዎች በሴፕቴምበር 9 1991 እንደ አውሮፓውያን አቆጣጠር ሁለት ጡረታ የወጡ በስልሳዎቹ ውስጥ ዕድሜያቸው የሚገኝ ሰዎች በ1978 የክሮፕ ሰርክል ፈጠራቸውን እንደጀመሩ ተናገሩ። አንድ ምሽት በመጠጥ ቤት ሳሉ ሀሳቡ እንደመጣላቸው እና ሰውን ማሞኘት እንደፈለጉ ተናገሩ። የሚያስፈልጋቸው ነገር ደግሞ እንጨትና ገመድ ነበሩ። ክብ ለመስራት ደግሞ ትንሽ ክብ ቅርጽ በአይናቸው ትይዩ ማስቀመጥ። ነገር ግን በካሜራ ፊት ክሮፕ ሰርክል እንዲሰሩ ሲደረጉ ውጤቱ አጥጋቢ አልነበረም። እንደሌሎቹ ክሮፕ ሰርክሎች መስመሮቻቸው ቀጥ ያሉ አልነበሩም። ከተፈለገው በላይ ክቦቹ ይሰፉ ነበር። እንዲሁም እንዴት ክሮፕ ሰርክል ለመስራት ወደ እርሻው ሲገቡ ኮቴያቸው እንደማይገኝ ሲጠየቁ በረጃጅም እንጨቶች ላይ ቆመው እንደሚሄዱ ወይም ፖል ቮልት እንደሚያደርጉ ተናገሩ። በስልሳዎቹ እድሜያቸው ቁሳቁሶችን ተሸክመው በተጨማሪ በወቅቱ በሌሎች አገሮች ለምሳሌ በቤልጅየም የታዩት ክሮፕ ሰርክሎች እንዳልሰሯቸው በቤልጅየምም እንዳልነበሩ ሲረጋገጥ ሌሎች አስመሳይ ሰዎችን እንዳስተማሩ ተናገሩ። ከጊዜያት በኋላም የሚታዩ አብዛኛዎቹ ክሮፕ ሰርክሎች በሰዎች የሚሰሩ ሆኑ። ታዲያ በሰዎች በሚሰሩና በትክክለኛ ክሮፕ ሰርክሎች መካከል ልዩነት አለ? መለየትስ ይቻላል? አዎ። በሰዎች የሚሰሩ ክሮፕ ሰርክሎችን መለያ መንገድ፣ አንደኛ ኮቴ። ክሮፕ ሰርክሎችን የሚሰሩ ሰዎች ወደ እርሻው ሲገቡና ሲወጡ ኮቴ ስለሚተዉ በዚህ መለየት ይቻላል። ሁለተኛ የሰብሎቹ ጉዳት። በሰው የሚሰሩ ክሮፕ ሰርክሎች በጠፍጣፋ እንጨት ወይም ጣውላ ስለሚረገጡ ሰብሎቹ ላይ ጉዳት ያደርሳል። የተረገጡበት ወይም የተሰበሩበት ምልክት በሰብሉ አንድ ጎን ላይ ብቻ ይታያል። በተጨማሪም በመሬት ላይ ቅጠሎችና አበቦች ተበታትነው ይታያሉ። ትክክለኛ ክሮፕ ሰርክሎች ግን እንደዚህ አይደሉም። ፍሰቱ ልክ እንደ ውሃ የመሰለ እርስ በርስ የተደራረቡ አንዳንዴም ሰብሎቹ እንደ ቁጥርጥር የተሰሩ ናቸው። ከቀናት በኋላም ወደ ነበሩበት ይመለሳሉ። አንዳንዴም ሙሉ ለሙሉ ሳይተኙ ከላይ ብቻ የተወሰኑ ዲግሪዎችን ይታጠፋሉ። ይህም በሰው ለመስራት የማይቻሉ ያደርጋቸዋል። ሌላው ደግሞ በስንዴ ላይ የሚታዩ ክሮፕ ሰርክሎች ናቸው። ስንዴ ሲደርስ ጫፉ ይታጠፋል። ነገር ግን በክሮፕ ሰርክል ውስጥ የሚገኙ ስንዴዎች ጫፋቸው ቀጥ ያለ ነው። ይህንን ክስተት ሊያመጣ የሚችል አንድ ነገር ነው ራዲየሽን በ1990ዎቹ ዊሊያም ሊቪንጉድ የተባለ ተመራማሪ እንዳጠናው በክሮፕ ሰርክል ውስጥ የሚገኙ ሰብሎች አገዳቸው ከኖርማል ሰብል ጋር ሲነፃፀር ወይ ይረዝማል፣ አለበለዚያም ይፈነዳል። ይህም በማይክሮዌቭ ራዲዬሽን ከምናገኘው ውጤት ጋር ይመሳሰላል፣ ልክ ፈንዲሻ ማይክሮዌቭ ውስጥ እንደሚፈነዳው። ይህንንም በሰዎች ማስመሰል ከባድ ሳይሆን የማይቻል መሆኑን አረጋግጠዋል። ሰብሎቹም ሌሎች በአካባቢያቸው ከሚገኙ ተመሳሳይ ሰብሎች ጋር ሲነጻጸሩ በውስጣቸው ብዙ ፕሮቲን ተገኝተዋል። ክሮፕ ሰርክል በተሰራ በጥቂት ጊዜያት ውስጥ በቦታው የሚገኙ ሰዎች በሰውነታቸው ላይ ለውጦች ታይተዋል። አልፎ አልፎም እንደ ታይሮይድ አይነት በሽታዎችንም ለማከም ግልጋሎት ላይ ውሏል። ሰዓት እና ኮምፓሶች ያስቸግራሉ። እንዲሁም እርጉዝ ሴቶች ክሮፕ ሰርክል አጠገብ እንዳይሄዱ ይመከራሉ። ጎስት ሰርክል የሚባሉ ደግሞ አሉ። ሰብሎቹ ከደረሱ እርሻውም ከታጨደ በኋላ እና ሌላ ዘር ከተዘራበት በኋላ የክሮፕ ሰርክሎች ምልክትና ዲዛይን አይጠፋም። አንዳንዴም ሁለትና ሶስት ዓመታት ይቆያል ሙሉ በሙሉ ከመጥፋቱ በፊት እነዚህ ነገሮች በሰው የተሰሩና እና ያልተሰሩ ክሮፕ ሰርክሎችን ለመለየት ይረዳል። ይህን ፕሮግራም ከመጨረሴ በፊት አንዳንድ አስገራሚ ክሮፕ ሰርክሎችን ላሳያችሁ። በጁላይ 1996 እንደ አውሮፓውያን አቆጣጠር ይህ ክሮፕ ሰርክል በእንግሊዝ ስቶንሄንጅ አካባቢ ታየ። በጣም ውስብስብ የሆነው ይህ ዲዛይን የጁሊያ ሴት ይባላል። ጁሊያ ሴት የፍራክታል አይነት ነው። ፍራክታል ማለት የማቴማቲካል ፎርሙላ ሲሆኑ በተወሰነ ርቀት ራሳቸውን ይደግማል። ይህ ወደ ውስጥም ወደ ውጭም እየቀረባችሁም እየራቃችሁም ስትሄዱ ተመሳሳይ ነው። ይህ ደግሞ ሚልክ ሂል ስፓይራል ይባላል። በ2001 የታየው ይህ ክሮፕ ሰርክል 409 ፐርፌክት ክቦችን የያዘ አንድ ሺህ ጫማ ስፋት ያለው እና 700000 ስኩዌር ፊት ወይም ከ65000 ስኩዌር ሜትር በላይ ስፋት ያለው ነበር። የጎልደን ሬሽዮ እና ፌብናቺ ሲኩዌንስ አይነት ማቴማቲካል ኮንሰፕቶችንም የያዙ አሉ። ይህ ደግሞ መጀመሪያ ላይ ሲታይ ሰዎችን ግራ አጋብቶ ነበር። በኋላ ላይ ማቴማቲሽያን አይቶት አወቀው። የፓይ ምሳሌ ነበር እስከ አስረኛው ዴሲማል ፖይንት። ይህ ደግሞ ሳይማቲክ ፓተርን ነው። ሳይማቲክ ፓተርን ውሃ እና አሸዋ የመሳሰሉ ነገሮች ላይ በብዛት ጥቃቅን የሆኑ ፓርቲክሎች ላይ ድምፅ ሲለቀቅ የሚፈጥረው ቅርጽ ነው። ይህንንም በአንዳንድ የጥንት የቤተ ክርስቲያን መስታወቶች ላይ መስኮቶች ላይ ማየት ይቻላል። ኤሌክትሪካል ኢንጂነር የሆነው ኒኮላ ሮማንስኪ በአንድ ወቅት ይህንን ክሮፕ ሰርክል አየ። እንደ ሁለት ዳይሜንሽናል ምስል ከማየት ይልቅ በኮምፒውተር ወደ ስሪዲ ወይም ሶስት ዳይሜንሽናል ቅርጽ ቀየረው። ሌሎችንም ክሮፕ ሰርክሎች እንደዚሁ ስሪዲ ዲዛይን ከሰራ በኋላ የተለያዩ ማቴሪያሎችን በመጠቀም ወደ እቃነት ቀየራቸው። እናም አንድ የሆነ ማሽን ለመስራት ተቃርቦ ነበር። ገንዘብ አጥሮት ፕሮጀክቱ ከመቋረጡ በፊት እንዴት ፕሮጀክቱን ሲሰራ እንደነበረም የሚያሳይ ዶክመንተሪ አለ። በዚሁም ፊልም ለመጠቆም በሁለት ሺህ ሁለት ዓመተ ምህረት እንደ አውሮፓያን አቆጣጠር ሜል ጊብሰን የሰራበት ሳይንስ ኤስ አይ ጂ ኤን ኤስ ፖስተሩ እንደምትመለከቱት ይህንን ፊልም አውጥቶ ነበር። እሱን ማየት ትችላላችሁ። ጥሩ መዝናኛ ነው። ስለዚህ እናንተስ ምን ታስባላችሁ? የሰዎች ፈጠራ ብቻ ነው ወይስ የተለየ ነገር? ሀሳባችሁን ኮሜንት ላይ ብታስቀምጡልኝ የማነበው ይሆናል። ስለተከታተላችሁኝ አመሰግናለሁ።